አንቺ ፈልጊ ቶ ተጫለ ሂጅ። ልጅ ሄ በኔና ባንቺ መካከል ያለው ልዩነት ዝቅ አደረገኝ እንጂ አንቺ ማንም አይደለሽም። እሺ ሂጅ። እሺ ሄሎ ት ያለውበት ሁኔታ ካልሆነ በስተቀር ከአንቺ በምንም ነገር አላንስም ብላታለች። ቴናን ማለት ነው። ምክንያቱም ሁሉን ነገር ማድረግ የሚችል ነው። አንቺ እንኳን በሰው ንብረት ላይ የምትንጠለጠይ፣ እኔ ሰርቼ በላቤ የማድር ነኝ በማለት እንዴት እንደዚህ ትናገርኛለች በማለት እንግዲህ ያው ቴናን ጉሩህሯን እዛ ማለት ነው እጅግ በጣም ስትናገራት እንዲሁም ስጠፈጥፋት ነበረ ማለት ነው። በነገራችን ላይ አሁን ላይ ቴና ከበሁሉም ምትን ላይ ማለት ተሸናፊ ሆናለች። ያው ተሸናፊ ያደረጋት በነገራችን ላይ ተንኮሏ ነው ማለት ነው። ክፉ ስራዋ ነው እንደዚህ ያደረጋት እንጂ ከማንም በላይ ነበረች ብታቅበት ማለት ነው። ብታቅበት እና በስነ ስርዓት ማለት ነው ትዳሯን ብትመራ ከሁሉም በላይ ነበረች። ግን ደግሞ ይህ ሁሉ ነገር ልታጠው የቻለች በራሷ ክፋት ነው እንግዲህ ቃሊብን ማለት ነው በብዙ ነገር ስትጎደው፣ እንዲሁም ደግሞ ሽማግሌውን የቃሊብ አባትን በተለያዩ ነገሮች ስትጎደው ነበረ። ከነሱ እነሱን ሳይሆን የፈለገችው ገንዘብና ንብረታቸውን እንዴት አድርጋ ለራሷ ማድረግ እንደምችል በጣም ብዙ መንገድ ታጉዛለች ማለት ነው። ሽማግሌውን ከመግደል እንዲሁም ደግሞ ቃሊብንም እገለዋለሁ እያለች እየዛተች ማለት ነው በብዙ ነገሮች እንግዲህ ሁላችን የምናውቀው ነገር ይሆናል። ግን ደግሞ አሁን ላይ ከዚያ ሁሉ ውጭ ሆናለች ማለት ነው፣ አሸናፊ ሳይሆን ተሸናፊ። በነገራችን ላይ ክፉ የሚሰራ መጨረሻው እንደዚህ ነው ማለት ነው፣ መጨረሻው አያምርለትም። ለጊዜው ሊደሰት ወይም ደግሞ ለጊዜው የሆነ ነገር የሰው ነገር ወስዶ ሊስቅ ይችላል፣ ግን ደግሞ እጅግ በጣም የሚረብሽ ስሜት አለው። በዛ ላይ ደግሞ እንግዲህ አሁን ላይ ባዶ ሁና ታይታለች ማለት ነው። የምትወደውን የምታፈቅረውን ዳኒ ራሱ ኤደን የእሱ ፍቅረኛ እንደሆነች አውቃለች። እጅግ በጣም ነበር እየጨሰችው። ሽማግሌውም እኔም ይህን ነገር ነው የምፈልገው ብሏል ማለት ነው እና እንዴት አንተ ትልቅ ሰው አይደለህም ወይ? ብላ ደግሞ ስትናይ፣ ትልቅ ሰው ከሆነ ለምን አንቺ በብዙ ነገሮች ለምን አላከበርሽው? ማክበሩ ቀርቶ እንዴት ትልቅ ሰው ከሆነ በጣም ብዙ ጉዳቶችን እንዴት ልታደርሽበት ቻልሽ ነው። እና ለእሷ ስትሆን የሆነ ጻድቅ ጻድቅ ነገር የሚያጫውታት ነገር ማለት ነው። እሷ ከሰው ላይ ስታደርግ ምንም አይመስላትም። ሰው ደግሞ ከእሷን ለመቆንጠጥ ሲሞክር ደግሞ በቃ የሆነ እንትን ነገር የሚያጫውታት ነገር አለ ማለት ነው። እና ቴና ይገባታል፣ ባይኔ፣ በነገራችን ላይ ማለት ነው። ይገባታል። ከሰራችው ስራ እንደውም እያንሳል ማለት ነው። እና በጣም ነው እንትን ያልኩት ነኝ በነገራችን ላይ ሲቀጥል ደግሞ አሁን ላይ አባባ ሁሉን ነገር እንደሚያስታውስ ራሱ ነግሯታል። በአሁን ራሱ ክፋት ትመኛለች እያንዳንዱ ማለት ነው እየዛተች ትገኛለች ማለት ነው። እያንዳንዳችሁ አሁን ገና ዋጋ አስከፍላችኋለሁ፣ እንዴት እኔን እንደዚህ ትጫወቱብኛላችሁ እያለች ከእነሱ ጋር እየዛተች ትገኛለች ማለት ነው። ከጥፋቷ ራሱ መቼም ተጸጽታ ራሱ አትማርም። እንደ ሰውኮ የሆነ ነገር ሲነቃበት ራሱ በቃላ ይችላል ነገሮቹን እንትን ለማለት በቃ ከልቡ ተጸጽቶ ይቅርታ ይጠይቃል ምናምን ነገር ማለት ነው። እሷ አይነ ፈጣጣም አሁንም ደግሞ ቆይ አሳያችኋለሁ፣ ልክ ልካችሁን አስገባችኋለሁ እያለች እየዛተች ትገኛለች ማለት ነው። እጅግ በጣም ነው የምታሳዝነው። በነገራችን ላይ መቀየር ያልቻለች ግለሰብ ነች። በብዙ ነገሮች እንድትቀየር እድሉን በጣም እየተሰጣት ነበር። አባባም በብዙ ነገሮች እድል ሰጥቷት ነበረ፣ ግን ደግሞ መቀየር አልቻለችም። ሁልጊዜ ክፋትና ክፋት ነው፣ ድርቅ ብላ በሰው ቤት ማለት ነው፣ ክፋት ነው እንትን የምትለው ማለት ነው። እና ይህን አሁን እንግዲህ የሚስትነት እንትን አለኝ ሰማን ያለኝ ብትል ራሱ ከዚያ ቤት እንደዛ መሆን መቻል የለባትም ብዬ ነው። በጣም ብዙ መጥፎ ነገሮች ሰርታለች። እራሱ ጥፋቷ ምኑ ነገር እንዴ እንዴት ያመሸማቀቃትም ልጅቷን ግን እኔ ገሮሚ በቃ ይህ ሁሉ ነገር ጥፋቷ፣ እንዴት እሷን ማለት ነው ለአንገት ሳያስደፋት እንዴት ይቀራል? ለምንድነው ያልተሸማቀቀችው? አሁንም እኮ አይን አውጣ ነው። በጣም በብዙ ነገሮች ራሱ ጥያቄ የምታቀርበው ማለት ነው። ምንም ነገር እንዳልሰራ ምንም ነገር እንዳላጠፋ ሰው ነው እኮ ዝም ብላ አንገቷን ቀና አድርጋ ማለት ነው ከእነሱ ጋር እንደፈለገችው የምታወራው ማለት ነው። እና ይሄ ነገር እንዴት ማፈር ነበረባት። መጸጸት ነበረባት። እንዴት ፊታቸውን አያለሁ ይህ ሁሉ ነገር አድርጌ እንዴት ላያቸው እችላለሁ የሚለው ነገር በውስጧ መኖር ነበረበት ማለት ነው። የሆነ ፍርሃት ነገር ነበረባት። ግን ደግሞ እሷ ምንም ነገር እናቴ ለምንም ነገር ደንታ አይሰጣትም። እራሷን እና እራሷን ብቻ ነው የምትመለከተው። እጅግ በጣም ትቀየራለች ትቀየራለች ተብላ ያለች እስካሁን እያልተቀየረች እሷነች ማለት ነው። እንግዲህ ዳኒ በብዙ ነገሮች ጥፋቶችን ቢያጠፋም ከእሷ ጋር ተባብሮ ብዙ ነገሮችን ቢሰራም፣ አሁን ላይ ግን ያጠፋው ነገር ወይንም ደግሞ የሰራው ነገር ተጸጽቶ ሁላቸውንም ይቅርታ ብሎ እንዲሁም ከይቅርታ በላይ ደግሞ እነሱን ለመከላከል ራሱ የተጋ ይገኛል ማለት ነው። በነገራችን ላይ ገንዘብ ቢፈልግም ምንም ይሁን ምንም የሰው ጉዳትን ደግሞ እንደማይፈልግ ከዚህ በፊትም ማለት ነው ሲናገር ነበረ። ከሽማግሌው እኛ ምንም አይነት ችግር የለብንም። ከልጁም ቢሆን ክፉ ነገር አትመኝ። ምንድን ነው አንቺ ሞት ሞት የሚያሰኝሽ? ከዚህ በፊት የሰው ነፍስ አጥፍተሻል እንዴ? አረ ተይ እያለ ማለት ነው። በነገራችን ላይ እሷን ራሱ በመፍራት ደረጃ ነው፣ በጣም ነው የሚፈራት ማለት ነው። ምክንያቱም ስለ ሞት እና ስለ መግደል ነው የምታወረው እና ነገጧት የኔጣ ራሱ ቢደርሰኝስ ብሎ ስለሚያስብ መሰለኝ ያው ከጨካኔዋ እና ከንትኗ ከአስተሳሰቧ ማለት ነው፣ በጣም ነው የሚፈራት የነበረው ማለት ነው። እና ከበፊትም ጀምሮ እንደዚያ ሲላት ነበረ። ወደ ራስሽ ተመለሺ፣ በቃ እኛ ችግራችን ገንዘብ ነው አደለ፣ ገንዘብ እንዴት አድርገን ማግኘት እንዳለብን ነው። ይብን ራሱ ትሁትን በቃ ታየት ተስራባት፣ አንድ ምስኪን የቤት ሰራተኛ ነች፣ እሷም ተስራባት ስለዋል። ለምንድን ነው ከእሷ ጋር ራሱ ግሮሯ ላይ የምትቆም እያለ ስለ ትሁት ራሱ ሲናገር ነበረ ማለት ነው። እሷም ስራችን አይደለችም እኛ እንዴት አድርገን እዛ ማግኘት እንችላለን የሚለውን ነገር ነው ማድረግ ያለብን እንጂ ስለ ሰው ስለ ሰው ምንም እንትን አይለንም እያለ ሲናገር ነበረ ማለት ነው። እና ከዚያ ከዚያ አንጻር ስላሉት ስለ እነሱ ጉዳት በጣም እንትን ይለዋል ማለት ነው። ይቆረቁረዋል ማለት ለምን እንደዚህ ታደርጊያለሽ? ይህን ሽማግሌውን ልብስ ስታለብሰው ሁለታቸው ሲዳሩ ይህን ማለት ነው። እሱን ሽማግሌውን ልብስ ታለብሰው ነበር። እና ያ ያ ነገር ራሱ አሁን ላይ እንደሚያስታውስ እንግዲህ ሽማግሌው ተናግሯል። እጅግ በጣም ነበር የደነገጠችው። እሷ ብቻ አይደለችም፣ በነገራችን ላይ ዳኒም እጅግ በጣም ደንግጧል ማለት ነው። ምክንያቱም ያኔ የምን አለበት ሳታስታውስ ቀርተ ምናምን እንደዚህ የሆንም ያኔ አታስታውስም ወይንም ደግሞ ኦርቼ ላይ ተቀምጠ የሆነ ነገር አድርጌ በነበር ምናምን በቃ እንደዚያ ነው ገድዬህ በነበር የሆነ ነገር አድርጌ በነበር እንደዚያ እንድትናቅ የትኛውን እንዳስታውስ ነው የፈለግሽው የትኛውን ፊቴን በወጥ የለቀለቅሽውን አሊያም ደግሞ ውሃ የደፋሽብኝን ወይስ አንቺና ዳኒ ከፊት ለፊት ስትዳሩ የነበረውን የትኛውን እንዳስታውስ ነው እየፈለግሽው? አባባ በእውነት በጣም ነበር የተናደዱት ማለት ነው። እውነት ነው፣ በጣም ብዙ በደል ደርሶባቸው በጣም ብዙ ነገር ሆነው ውስጣቸው አምቀው ማለት ነው። ውስጣቸው እምቅ አድርገው የያዙትን ነገር ነው ያወጡት ማለት ነው። የትኛውን እንዳስታውስ ነው የፈለግሽው? ሄደን አንገቷን ደፋሽ። በነገራችን ላይ ማለት ነው ይህን ሁሉ ነገር አድርጋለች ቴና። ይህን ሁሉ ነገር አድርጋ አሁንም በአባባ ቤት አይኗን ፍጠት አድርጋ ተቀምጣለች። የተከበረ ትዳሬ ነው እናንተ ውጡልኝ እያለች ማለት ነው በሙሉ እንትኗ ስትናገር ነበርም ማለት ነው። እና በጣም ብዙ ነገሮች አድርጋለች ከዚያ ከዚያ ነገር የትኛውን እንዳስታውስ ነው የፈለግሽው ብሎ አባባ ሲናገራት እጅግ በጣም ነበር እሷም የደነገጠችው። ዳኒም በጣም ነበር የደነገጠው፣ ምክንያቱም እሱም አብሮ ተባባሪ ስለነበር። በእርግጥ ይቅርታ አድርጎለታል፣ ግን ደግሞ እውነት ነው ያስደነግጣል። ይህን ነገር ችሎ ይህን ነገር አውቆ እንዴት ሰው ዝም ሊል ይችላል? እንደዚህ ተበድሎ እንደዚህ ሆኖ እንዴት ይህ ሁሉ ነገር ዝም ብሎ ችሎ ሊኖር ይችላል የሚለው ነገር በጣም ሆደ ሰፊ የሆነ ሰው ነው ማለት ነው። ሁሉን ነገር ለእግዚአብሔር የሚተው ሰው ነው እንደዚህ አይነት ነገሮችን የሚተዋቸው ማለት ነው። እና አሁንም ትቷት ነበረ። ግን ደግሞ እየጎሰጎሰች እናቴ እንዲተው ራሱ አላደረገችም። እና አባባ እጅግ በጣም ጠናደው ነበረ ይሄን ነገር እየመለሱላት፣ ግን ይህን ሁሉ ነገር እያስታወሰ ይብል አሁንም ጊዜያችሁ ፊት ለፊት ከአባባ ጋር ተቀምጣ ትከራከራለች፣ ወይንም ደግሞ አሁንም ቢሆን አጠፋችኋለሁ፣ እንደዚህ አደርጋችኋለሁ እያለች እንግዲህ እየተናገረች ትገኛለች ማለት ነው። እና የቴና ጉዳይ እጅግ በጣም የማያልቅ ነው ማለት ነው። እና አሁን ላይ እንግዲህ ደስ የሚለው ነገር በነገራችሁ ላይ ቃሌብ እና እንዲሁም ደግሞ ትሁት እየተግባቡ መጥተዋል ማለት ነው። ምክንያቱም የሆነ ስጦታ ነገር ሰጥቷታል፣ ዛሬም ማለት ነው። ስጦታ ነገር ሰጥቷታል። ግን ደግሞ የሰጣት ለምትወጁ ለምታፈቅሩ ሰው ይሄ ስጦታ ስጪ ብሏታል ማለት ነው እና እሷም እሺ ያመሰግናለሁ፣ ሌላ ጊዜ ሰጠዋለሁ አለች እና ማለት ነው። ስጦታውን እያዛ አድርጋለች። እንዲሁም የምታፈቅረው የምትወጂው ሰው እስኪ ታስተዋውቅኛለሽ ወይ ብሏት ነበረ። አንድ ቀን አስተዋውቅሃለሁ ብላለች። እንዲሁም ለአባባ የምታፈቅረው ሰው እንዳለ ነግራለች ማለት ነው። እና ማፍቀር እጅግ በጣም ደስ የሚል ነገር ነው። ትሁትዬ፣ ደስ ይለኛል። ደል ባለ ሰርግ ነው የማጋባሽ ብሎ አባባ ቃል ገብቶላታል ማለት ነው። እና አይደንም እንግዲህ በማል ገብታ ለምንድነው ነው እንደምትወጁ እንደምታፈቅሪው ለምንድነው? ለምንድ ነው ለቃልብ የማትነግሪው እያለች እየጎሰጎሰች ትገኛለች ማለት ነው። ዳኔም ሰምቷል። ቴና ማፍቀሯን መውደዷን ሰምቷል። ያው ሄዶ ለቃሊብ እና እንዲሁም ደግሞ ለአባባ ነግሯቸዋል ማለት ነው። እናንተ እዚህ በሰላም ንገር ቴሌቪዥን ታያላችሁ። ሴቶቹ እናቴ ስለ ፍቅር በጣም ብዙ ነገር እንትን እያሉ ነው። በዛ ላይ ደግሞ ትሁት ፍቅር ይዟታል፣ አፍቅራለች ደስ የሚለው ነገር እያለ ለአባባና እንዲሁም ደግሞ ለቃሊብ ተናግሮ ነበር። ከዚህ አንጻር ነው ቃሊብ እንግዲህ የሆነ ስጦታ ምቶ ለምትወጂው ሰው ስጪ እያላት ማለት ነው። እና አባባም እጅግ በጣም ደስ ብሎታል። ምክንያቱም ማፍቀር እጅግ በጣም ደስ የሚል ነገር ነው ብሎ ለትሁትን ሲነግራት ነበረ ማለት ነው። እና በነገራችን ላይ ያው ቃሊብ የሰጠውን ስጦታ ለምትወጁ ሰው ስጪ ብሏ ስለሆነ በእርግጠኝነት ያው ራሷ ትሁት የሚወድህ ማፈቅርህ አንተናይም ብላ አንተን ነው ብላ መልሳ ለቃሊብ ትሰጠዋለች ማለት ነው። በእርግጠኝነት ስለዚህ እሱን እንደምትወደው እንደምታፈቅረው በዚያ ትገልጽለታለች ብዬ አስባለሁ። አሁን ላይ ግን በቃ የሆነ ለብቻዋ የምታስብበት ጊዜ ይፈልጋል። ወክ ማድረግ እፈልጋለሁ ይፈቀድልኝ ብላ ቃሊብን አስፈቅደው ነበር እና ወክ እያደረገች እያንሰላሰለች ነበር። እንደው የርጉበት ወይንም ደግሞ ከሱ ጋር የያዘኝ ፍቅር ትክክል ነው ወይንስ አይደለም? ምን ላድርግ? እያለች እንግዲህ ለራሷ ጊዜ ወስዳ እያሰበች ትገኛለች። በነገራችን ላይ ቃሪ ብም እጅግ በጣም ነው የሚወዳ። ስርዓት ያላት ናት በብዙ ነገሮች፣ እንዲሁም ደግሞ አባባን በጣም ትወደዋለች፣ ትንከባከበዋለች። በቃ እንዳባቷ ታየዋለች። በቃ ሰውን የሚያከብር ሰው ማለት ነው። በነገራችን ላይ የውስጡ ፈረሃ ነገር አለው። በቃ ሰውን ማለት ነው። የሆነ ፈረሃ ነገር ሲኖረን የእግዚአብሔር ፈረሃ በውስጣችን ወይንም ደግሞ ክፉን ነገር እንትን ስንል ፈረሃ ነገር ካለን ማንንም ቢሆን ማንንም ያው እናከብራለን ማለት ነው እና ትሁት በጣም ጎበዝ ሴት ነች፣ ጠንካራ ሴት ነች፣ ሁሉን ነገር ማድረግ የሚችል ልጅ ነች ማለት ነው እና ብትወደድ ብትፈቀር በቃሌ ፊት እጅግ በጣም ደስ የሚል ለሱም ጥሩ ሚስት ትሆናለች፣ የልጆቹ እናት ትሆናለች። ሲቀጥል ደግሞ ለአባባ በጣም ማለት ነው በጣም በቃ ሁለተኛ ልጅ ነው የተባለችው ማለት ነው ስለዚህ በጣም ደስ የምትል የአባባ ልጅ ሴት ልጅ ትሆነዋለች። ትንከባከበዋለች፣ በብዙ ነገሮች ከጎኑ ትሆናለች። ቃሊብና ትሁት ቢጋቡ ማለት ነው ደስ የሚል ሕይወት ከአባባ ጋር አብረው የሚኖሩ ይሆናሉ ማለት ነው። ግን ደግሞ እዚህ ጋር ያው ቴና የፍች ነገር እንግዲህ እምቢ ብላለች፣ ባሌ ነው አልፈታም ብላለች ማለት ነው። ስለዚህ ይህን ነገር ደግሞ እንዴት ማድረግ እንዳለበት ቃሌ እጅግ በጣም እያሰበ ይገኛል። ግን ደግሞ ኤደን ነግረዋለች ማለት ነው በወረቀት የሰፈረ ብቻ አይደለም። መጀመሪያ ልብን ንጹህ አድርገው፣ ስለዚህ በልባችሁ መገናኘት ትችላላችሁ። ስለ ሰማኒው ቀስ ብላችሁ ትደርሳላችሁ። አሁን አንተ የምትወዳትን የምታፈቅራትን ምርጥ የሆነ ሴት መፈለግ አለብህ ማለት ይህ እንደ ትሁት ያለች ብላ ተናግራለች ማለት ነው። ባጭሩ እንግዲህ አይነትን እንትን በል ለማለት ፈልገህ መሰለኝ። ብቻ ጠቀስ አድርጋለታለች ማለት ነው ኤደን እና ያ ፈቃሌ ብም ይሞክራል ብዬ ያስባለሁ ማለት ነው። ስለዚህ ግን ደግሞ ማንን እንደወደደች ማንን እንዳፈቀረች ደግሞ ትሁትን ማጣራት ይፈልጋል። ደግሞ ደጋግሞ ቃሊብ ሲጠይቃት ነበረ፣ ግን ደግሞ ቀስ ብዬ እነግርሃለሁ። ሁለት ጊዜ ጠይቋት ሌላ ጊዜ እነግርሃለሁ እያለች እንግዲህ ትሁት እስካሁን አልነገረችውም ማለት ነው። እንግዲህ አይነው ጠዋት ቴና ደግሞ ኤደንን ጋር ተገናኝተው ነበረ። ዳኒን ተይልኝ፣ እኔ ያለሱ መኖር አልችልም፣ ዳኒ የእኔ ብቻ መሆን ነው የሚችለው በማለት ኤደንን እኔ እንጀራ አይደለም ስን ቆርሽ የምሰጥሽ እየጠየቅሽኝ አይደለሁ፣ ያለሽው ባልን ፍቅሬን ነው። ስለዚህ ለማንም አላስነካም ነው ባጭሩ፣ ማለት ነው ለማንም አልሰትም አላስነካም። ስለዚህ ከዚህ በኋላ ስለ እሱ ጉዳይ ወይንም ደግሞ ዳኒ ይሆን ነገር አደርጋለሁ ብ ጠብሽ፣ ከኔ ጋ ነው ከዳኒ ጋር ሳይሆን ከኔ ጋ ነው። አንቺ መጣሽብን እንጂ እኛ አልመጣንብሽም። ስለዚህ ከአንቺ በፊት እኔ በደንብ የማውቀው ዳኒ የራሴ ባልነው ብላታለች ማለት ነው። አስጠንቅቃታለች እና ያው ቲና በመጨረሻም እንግዲህ ጭሰስ ትገኛለች ገና ገና ማለት ነው። ትሁትና እንዲሁም ደግሞ ቃሊብ አንድ ላይ ሲሆኑ የምታር የምትጨስ ይሆናል ማለት ነው። እና እንግዲህ ቀጣይ ፓርትን ማለት ነው ምን ይፈጠራል የሚለውን አብረን የምናይ ይሆናል። ውድ የቻናል የተከታታዮች ቤተሰቦቼ በያላቸው በሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘላችሁ።